በግራፊክስ ዲዛይን ኢንዱስትሪ ውስጥ እጅግ ወሳኝ ከሆኑ ሶፍትዌሮች መካከል አንዱ የሆነውን የአዶቤ ኢሉስትሬተር ሶፍትዌር ቱቶሪያል ነው፣ በዚህ ቻናል ከዚህ በኋላ በተከታታይ የምናቀርበው። እንግዲህ የአዶቤ ኢሉስትሬተር ሶፍትዌር በተለይም ደግሞ ቬክተር የሆኑ ማንኛውም ዲዛይኖች፣ ሎጎዎች፣ ብራንዲንግ እንዲሁም ደግሞ የተለያዩ አይነት የቬክተር ዲዛይን አይነቶችን በመስራት የሚያገለግል እጅግ ኢንዱስትሪ ስታንዳርድ የሆነ ሶፍትዌር ነው። አዶቤ ኢሉስትሬተር ልክ በምከፍቱበት ጊዜ እንደዚህ አይነት ኢንተርፌስ ታገኛላችሁ። እንግዲህ የመጀመሪያ አዶቤ ኢሉስትሬተር እንደከፍታችሁ የምታገኙት ኢንተርፌስ ይህን ነው የሚመስለው። ፋይል ኒው ብላችሁ የሚፈልጉትን ዶክመንት ደግሞ እንደዚህ ተከፍታላችሁ ማለት ነው። ፋይል ኒው አላችሁ። ከፈለጋችሁ ሞባይል፣ ዌብ፣ ፕሪንት፣ ፊልም እና ቪዲዮ፣ አርት እና ኢሉስትሬሽን መስራት ይችላል። ነገር ግን ለፊልም እና ቪዲዮ ብዙ የሚመከር አይደለም። ለአርት እና ኢሉስትሬሽን፣ በተለይ ደግሞ ለቬክተር ለሎጎ ዲዛይን የሚጠቅም አይነት ሶፍትዌር ነው። እንግዲህ እንደምትመለከቱት እዚህ ጋር ፕሪሴት ዲቴይልስ ላይ ፋይል ኔማችሁን ሎጎ ዲዛይን አልኩት እኔ። ከዛ ሳይዙን ብትፈልጉ በፒክስል በኢንች በሴንቲሜትር የፈለጋችሁትን መምረጥ ትችላላችሁ። እዚህ ጋ እንደምትመለከቱት የተለያየ አይነት ሴቶች አሉ የተሰጡ፣ ላይክ ሌተር ሳይዝ፣ ኤፎር ሳይዝ፣ ሌጋል፣ ታብሎይድ ምናምን የሚባሉ የምፈልጉትን ሳይዝ ትመርጣላችሁ። እዚህ ጋር ከለር ሞድ ታስተካክልታላቸሁ። ከለር ሞዱን እንግዲህ አርጂቢ እና ሲኤምዋይኬ የሚል ኦፕሽን አለው። ከዛ እንዲሁም ራስተር ኤፌክት የሚለው ጋ ሄዱና ሪዞሉሽኑን፣ ታስተካክላላችሁ ሪዞሉሽኑ ወደፊት ዲቴይል ለምን ምን አይነት ሪዞሉሽን ያስፈልጋል፣ ክለር ሞዱስ ለምን ምን መሆን አለበት የሚለውን በተከታታይ ቱቶሪያሎች የማሳያችሁ ይሆናል። እንግዲህ እንደምትመለከቱት አንድ ፋይል አርትቦርድ ከፈትኩ ማለት ነው። አርትቦርዱ እንደምትመለከቱት ተከፍቷል። በዚህ አርትቦርድ ላይ የተለያዩ ነገሮች መስራት ትችላላችሁ። ከጎን ካለው ባር እየመረጣችሁ እያንዳንዱን ኦፕሽን መሞከር ትችላላችሁ ማለት ነው። ለምሳሌ ቴክስት መጻፍ ብፈልግ ልክ እንደዚህ ቴክስት መጻፍ እችላለሁ። እንደዚህ ዙም ማድረግ እችላለሁ። ሽፍትን ተጨኝ ኪቦርድ ላይ ከፍና ዝቅ ማድረግ የምፈልገውን አይነት ሳይዝ መስጠት እችላለሁ። ወደፊት በተከታታይ ዲቴሎች ይኖሩታል፣ ይቻላል። ስለዚህ ቻናሉ ሰብስክራይብ በማድረግ ጀምሮ እዚህ ጋር እንደምትመለከቱት የተለያዩ ጂኦሜትሪ ሬክታንግል፣ ለምሳሌ ሬክታንግል መሳል ብፈልጉ እንደዚህ ሬክታንግል ትመርጡለታላችሁ ማለት ነው። እዛ ጋር ከለር አማራጮች አሉ። ከለሮችን ታማርጣላችሁ ልክ እንደዚህ እንግዲህ ሬክታንግል ብቻ አይደለም፣ ወደ ውስጥ ስትገቡ ዲቴይል ከሬክታንግል ተጨማሪ የተለያዩ አይነት ጂኦሜትሪዎች አሉ። ልክ እንደምትመለከቱት ሽፍት ስትጫኑ ስኩዌር ማድረግ ትችላላችሁ። እዚህ ጋ ኤሊፕስ ኦፕሽን አለ። ኤሊፕስ ሊፕስ ሽፍትን ስትጫኑ ደግሞ ፐርፌክት ሰርክል ይስልላቸዋል። የተለያየ አይነት ፖሊጎኖች አሉ። ስታርቱል እንደምትመለከቱት ስታርቱልም አለ እዚህ ጋር አፕና ዳውን አሮ ኪቦርዳችሁን እየተጠቀማችሁ ነምበር ኦፍ ስታርስ መጨመርና ዝቅ ማድረግም ትችላላችሁ ማለት ነው። እንደምትመለከቱት በቀላሉ የተለያዩ አይነት ጂኦሜትሪዎች ትስሉበታላችሁ። ኢሉስትሬተር እጅግ በጣም ጠቃሚ የሆነ ሶፍትዌር ነው። ላይን ሴግሜንትም እንደዚህ መሳል ትችላላችሁ እጅግ በጣም ጠቃሚ የሆነ ሶፍትዌር ነው። በተለይ ደግሞ ሎጎ ዲዛይን ለመስራት የተለያዩ አይነት ቬክተር ዲዛይኖችን ለመስራት። ቬክተር ማለት በነገራችን ላይ በተለያየ ቦታና ከፍና ዝቅ ብታደርጉት ኳሊቲውን ሳይለቅ ማደግ እና ዝቅ ማድረግ የሚችል እንዲሁም ደግሞ ያለ ባክግራውንድ የተለያዩ ቦታዎች ላይ ፕሌስ ልታደርጉት የምትችሉት አይነት ዲዛይን ነው። እንግዲህ ኢሉስትሬተር አይከኖችን ዲዛይን ለማድረግ ይጠቅማል። ፎንቶችን ዲዛይን ለማድረግ ይጠቅማል። እንዲሁም ሎጎ ብራንዲንግ ከዛም ባለፈ የተለያዩ የፕሪንት ዲዛይኖችን ለመስራት የሚጠቅም ሶፍትዌር ነው። እንደምትመለከቱት የተለያዩ አይነት ፎንቶችንም ማማረጥና መቀየር ትችላላችሁ። እንዲሁም ደግሞ ከስተማይዝ ማድረግም ትችላላችሁ ማለት ነው ኢሉስትሬተር ላይ አዶቤ ኢሉስትሬተር ላይ እንዲሁም አርት ቦርዱንም እንደዚህ ዱፕሊኬት ማድረግ ትችላላችሁ እጅግ በጣም ጠቃሚ የሆነ ሶፍትዌር ነው ኢሉስትሬተር እንግዲህ አዲስ ስኪል መማር የሚፈልጉና አዲስ ስኪል መማር የሚፈልጉና በዚህ አዲስ ዓመት ተጨማሪ ገቢ ማግኘት የሚፈልጉ ሰዎች ወይም ደግሞ ያቀዳችሁ ሰዎች ይህንን ቻናል ሰብስክራይብ አድርጉት የተለያዩ አይነት ፔን ቱል እንደዚህ ከርቪቸር ቱሎች አሉት ኢሉስትሬተር ዲቴይልስ ነው። እያንዳንዱ ቱል መቼና በምን ሁኔታ እንጠቀመዋለን ሎጎ ዲዛይን ስናደረግ ከምን ጀምረን ምን እንጨርሳለን፣ እንዲሁም ደግሞ ኢሉስትሬተር ቱሎች ምን ምን ናቸው የሚለውን እያንዳንዱን ነገር የምናይ ይሆናል። ይህ እንደ አጠቃላይ ኢሉስትሬተር ለመጀመር እንደ ኦቨርቪው አይነት ቱቶሪያል ነው። የእናንተ ሪያክሽን ታይቶ እንግዲህ በቀጣይ ተከታታይ ቱቶሪያሎች ወደ እናንተ የሚቀርቡ ይሆናል ማለት ነው በዚህ ቻናል። ስለዚህ ቻናሉ ቤተሰሞናችሁን አድርሱ። አዶቤ ኢሉስትሬተር ይህንን ይመስላል በአጠቃላይ ኦቨርቪው ሲታይ። ወደፊት ዲቴይሎች ከ አንድ ጀምረን ቲውቶሪያል የምንለቀው ይሆናል። ሰብስክራይብ አድርጉ፣ ቤተሰብ ነው። እናመሰግናለን።